በስምአም በወልድ ኦንፋስ ቅዱስ አህድ አምላክ አሜን። ሰላም ክርስቶስ ይብዛላችሁ። ውድነ ተከበራችሁ የእናንተ ተ ተከታታዮች ባላችሁበት የእግዚአብሔር አምላክ ሰላም ፍቅሩ ብስስት ይበል እንዲህ እንድናችሁ፣ አዲስ ለመጣችሁ እንኳን ሰላም ማታቸሁ፣ የነበራቸው እንኳን በሰላም ቆያቸው እያልኩኝ ዛሬ የሚያስተምር በጣም ልቤ ገዛኝ ቪዲዮ መጠች መጠቻ ብዙ ጊዜ የማናስተውለው እግዚአብሔር አምላክ ሲነግረን ሰው ማይገዳ አባቶች ሲነግሩን፣ እግዚአብሔር አምላክ ደግሞ በሰው ላይ አድሮ ሲመክረን የማንሰማ ሰዎች አለን ማለት ነው። እና ይሄ ነገር ደግሞ በጣም ትምህርት የሚጠቅም ነገር ስለሆነ እስከ መጨረሻ አዳምጣችሁ ለራሳችሁ ገንዘብ እንድታደርጉት ነው። ይሄ ነገር ደግሞ ሲነገር ያው አታደርጉ ሳይሆን አንዳንድ ጊዜ መልእክት የሚነገርን ነገር አባቶች የሚነገሩን ነገር አለመስማት መጨረሻው ምን ላይ እንደምንደርስ ነው የሚያስረዳ ያለው ማለት ነው። እስከ መጨረሻ ተከታትላችሁ ቪዲዮ ቪዲዮ ተጠቀሙበት፣ ተማሩበት እላችኋለሁ። አሁን ወደ ቪዲዮ ላሸጋግራችሁ ማለት ነው። አመሰግናለሁ። እኛ ብሎ ሌሎችንም የራሱ የሰዎችም ችግር የራሱ የሰዎችን ሁኔታ አይቶ የእነሱ ችግር ችግሬ ነው ማለት ትልቅነት ነው። እኔ ብሎ ከመጸለይ ይልቅ እነሱን ብሎ መጸለይ ለራስ ጥያቄ መልስ እንደሚያሰጥም አውቃለሁ። እንግዲህ አንቺ እኮ በዛ ይልብ ነበርና በዚህ ዙሪያ ማሳብ ይሰጡኝ ነበር። ከዚያ እንደ ምን መከሩ በጣም አብዝቼ እከሌ እንዲህ እንድትሆን እፈልጋለሁ፣ ወንድሜ እንዲህ እንዲህ እንዲህ መሆን አለበት፣ እናቴ እንዲሆናል፣ አባቴ እንዲሆነዋል። በእርግጥ ስ እግዚአብሔር ይመስገን፣ ግን ይሄና ይሄ መስመር መያዝ አለበት ነገር አይነት ዝም ይመስላል ብቻ ስነግራቸው ያሉኝ፣ ልንገራቸው ልጄ አንድ ነገር ልንገርሻለሁ። በህይወቴ ካጋጠመኝ ባይኔ ካየሁት የንስሐ ልጄ ከሆነው ወይም ደግሞ በጣም ትሁት ከሌሎቹ አብዝቼ ከምወደው ልጄ አንድ ገጠመኝ ልንገርሽ አለኝ። እሺ አባቴ አልኳቸው። በእድሜ ከኔ በሁለት ዓመት ይበልጠኛል አሉ ያለች እና በጣም የሚወደው ጓደኛ አለው አብሮ ሰንበት ትምህርት ቤት የተማረ አብሮት ዓለማዊ ትምህርትን የተማረ ትምህርቱን ቤሲላቸው ግን ትምህርቱንም ትተው ደግሞ አብረው ወደ ንግዱ ዓለም የገቡ በጣም የሚወደው እንደ ታናሽ ወንድሞ የሚያው እሱ እንደ ታላቅ የሚያደርገው በጣም የሚጓደዱ ወንድማሞጆች ነበሩ አሉኝ። ያው በስጋ ሳይሆን በጓደኝነት። እሺ አልኳቸው እና ልጅ አሉኝ፣ አብረው ስራ ገብተው የሚሰሩትን ተመሳሳይ ቢሆንም ያ የሚወደው ጓደኛው በቃ ለዕለት ጉርሱ እንጂ ያለፈ ነገር ንብረት የለውም ወይም ያለፈ ነገር ገንዘብ አያገኝም ነበረ። ይህ ግን በጣም አመስጋኝ ነው፣ ጸላይ ነው፣ ቆራቤ ነው ይሄ የሚል ከሰከሰ አይነት ልጅ አልነበረም። በወቅቱ ማግባት የሚፈልገውን በድንግልና በተክሊል ነበረ እና ሲመጣ ሲመጣ እዚህ ደብር እኔ በልጅነቴ ነው እዚህ ደብር የመጣሁት አሉኝ እና ሲመጣ ሲመጣ በጣም ይወደዋል ዋልድባን ገዳምና ና ይመጣል። መኪና አለው ሀብታም ሆነ፣ በቃ ያን ስራ ከጀመረ በአጭር ሰዓት ውስጥ ስኬታማ ሆነ። እየመጣ ሁሉን ይነግረኛል። ሱባኤ ይገባል፣ ይጸለያል፣ ለገዳሙ የሚችለውን እርዳታ ያደርጋል። በጣም ትሁት ጎበዝ መላው ልጅ ነው። ልቡ ደግሞ በጣም ቀና፣ ይሄ ቂም በቀል፣ ቅናት፣ ምቀኝነት የሌለው ያለውን ከመስጠት ወደኋላ ማይል ለለምኖ እጁ በጅ የማይለው ልጅ ነበር አሉ። እሺ አልኳቸው። ወንድሙ ጓደኛው ውስ አልኳቸው። እንደው እንደሚያዩ ጓደኛዎ ስላቸው፣ ጓደኛው ደግሞ በእርግጥ አልተራበም፣ ግን የዕለት ጉርሱን ብቻ ነበረ ትርፉም ከስራውም ላይ የሚያገኘው ለምን እንደው ግን ይህ ልጅ በጣም ይገርመው ነበር እኩል እኮን የምንሰራው አባ እሱ ለምን ይሆን እን የሚያደርገው? ወይ አይጠጣ ወይ አይጭስ ወይ ምን አይል። ምን አጠፋው ልበል፣ ኒኩ ግራን የሚገብ ምን አይነት መንፈስ ነው እሱ ጋር ያለው እያሉ ሲመጣ ሲመጣ ያወሩኛል። ያ ልጅ በጣም በቃ በትህትና በተግባር ሆኖ ሁሉን ነገር ይነግረኛል አሉ። እሺ ያልኳቸው። ከዚያ ምን አሰበ፣ በስንት ጊዜው ነው በቃ ዓመታት ካለፉ በኋላ ጓደኛማ ቢሆ መቀጠል የለበትም። እኔ ቪላ ቤት ገዛው መኪና ገዛው ሁለት ሶስት፣ ከዚያም በላይ ልጆቼ፣ ቤቴ ሙሉ ሞሉ ተመስገን፣ ተባረኩኝ። እናው ጓደኛ ለምን ይሆናል ብሎም አልፎ በዓላት ሲመጣ ከራሱ መስጠት ጀመረ። የሚሰሩ ስራ አንድ ነው፣ ግን ያ ልጅ ሰርቶ የት እንደሚያደርገው ግራ እስኪገባው ድረስ ጓደኛው እንደዚህ ይሆንበታል። አባቴ እኔ አሁን ስራዬም ላይ የሚያስተዳድሩ ሰዎች አስቀምጣለሁ። ሚስቴም ስራዬን ትፈቅዳለች። እኔ አሁን ያሰብኩት ለጓደኛዬ ሱባኤ ገባለሁ። እኔ ስጸልይ፣ ስንበረከክ፣ ሱባኤ ስገባ የሚመለስልኝ መልስ ለእሱም እንዲመለስለት እፈልጋለሁ። እሱ ይችኑ ስራዬን አቁሜ ያካሄድኩኝ የእለት ጉርሴን አጣለሁ በሚል ሊመጣ አልቻለም። ብዙ ጊዜ ወይም ለሱባኤ አልተመቸውም። እኔ ለግባለት ብለው አባን ያማክሮታል እዛ በጣም ተገርሞ ያ ሰው እና አባ በሚመክሩት ምክር ዝም ብሎ አደመጣሉ። ያን ቀን ገዳሙ ከዚያ አወራቸው፣ አወራቸው፣ አወራቸው። እናለ ይህ ማንኛው ይሄ ባለ ችግር ማለት ነው። ከዛ እና ብለው ሰምተው ሰምተው ምን መለስኩለት አሉ። ከዚያ ልጅ፣ ይሄ እግዚአብሔር ያልሰጠው በምክንያት ነው ለአንተ የሰጠ በምክንያት ነው። አንተ የሰጠህን ሀብት ስለምትሰጥ ስለምትለግስ የእግዚአብሔርን ቤቱን ስለምታሰራ ታማኝ አገልጋይ ስለሆንክ ነው ላለው ደግሞ ይጨመረለታል። እሱ ምናልባት የተነፈገው ቢኖረው ወዴት እንደሚሄድ ምን ምን እንደሚያጠፋ ስለሚያውቅ ይሆናል። ልጅ ታው ብለው ይመክሩታል። ናባ ያ ልጅ በቃ አልሰማም አለ። እሱ እኮ ጥሩ ነው፣ እሱ እኮ ትሁት ነው፣ እሱ እኮ ማለት በቃ ልክ እንደናቴ ልጅ እንደወንድሜ ነው። እንዴት እንደዚህ ይሉኛል አባቴ ብሎ ትንሽ እናባን በቃ ይሆናል አይደል የመናደድ በእነሱ ላይ ስሜት አሳየኝ አሉ። ከዛ ይሄ ልጄ በል እንደ መሻት ይደረግልህ በል ግባ ብለውት አሰናብተውት ወደ ሱባኤ ይገባል። እሺ እናንተን በጸሎት አግዙኝ ብሎ እናባን ይጠይቃቸዋል። እሱም እግዚአብሔር ያስበሃ፣ እሺ ልጄ እኔም በደካማ አቅሜ ያስበዋለው ብለው ያ ልጅ የሸኙትና ለሰባት ቀን ሱባኤ ይገባል። እሱም ስለጓደኛው ማለት ነው ከዛ በጣም በቃ ጥብቆ የሚጠይቀው ክርስቶስን ጓደኛዬን ሀብት አማርቀው ለእኔ የሰጠኝን ሀብት ለእሱም ስጠው እኔን የባረከኝ አምላክ እሱንም ባርከው ነው ጸሎቱ። እና በቃ በጣም አብዝቶ በተደጋጋሚ በፊንቆሎ ይዞ ሱባኤ በቃ ስለ እሱ መጠየቅ ጀመረ ማለት ነው። ከዛ ሲጠይቅ ሲጠይቅ በሶስተኛው ቀን ክርስቶስ እንደ ብርሃነ መላክ ተመስሎ ወይም እንደ ብርሃን ይሄ ያለ ወጋጋን ነገር ብርሃን የለም ነጸብራቅ እንደዛ ተመስሎ ረፍ ልጅ እኔ ካንተ በላይ እሱን አውቀዋለሁ ና ያሰጠት በምክንያት ነው ብሎት ክርስቶስ ስውር ሲል ድምፁ ጥፍት ወይ ብርሃኑ ጥፍት ሲልቦት ብንን ሲል ህልም ነው። ምን ማለት ነው? ጓደኛዬ እኮ ጥሩ ሰው ነው። አይጠጣ፣ ያጨስ አያውቅም፣ አይዘሙት። እንዴት ነው ክርስቶስ እንዲህ የሚለው? እርግጥ ነው አንተ ከኔ በላይ ታውቀዋለህ፣ ግን ስጠው የምራ አይጠፋም እያለ ያንስ በዛው ቀጥሎበት ደግሞ እንትን ይላል ይቀጥላል። አራተኛው ቀን አልፎ ወደ አምስተኛው ቀን ለሊትም ይህ ድምፅ መጣበት። አሁን የሚያሰው ምንም አልደነገጠም። ሰባት ቀኑን ጨርሶ ከሱባኤ ወጣ። እናባ እሱ የገባለት ማግስት ተመልሶላቸዋል። ክርስቶስ ለምን እንዳልሰጠው ንብረትና ሲወጣ ምንም ላለመናገር ወሰኛ ነበር አሉ። ከዚያ አባቴ ወጣሁ እኮ ብለው መጣሉ ኔጋ ምንድነው አባቴ? አይ ልጅ፣ እኔ እኮ ብዬ ነበረ። እግዚአብሔር ያልሰጠበት ምክንያት አለው፣ ተውረፍ በኋላ ላይ ትጎዳ ይሆናል። አንተ በቃ ወደ ቤት ሂድ። እሱን እግዚአብሔር አንድ ቀን ይሰጠዋል። አንተ ብቻ የምችለውን አድርገለት። አንተ ቅንነት ግን አታጓድል። አንተንም ይነሳሃል አንድ ቀን ከዚህ መስመር ከሳተ ብለውት ሲሉት፣ አይ አባቴ፣ ደግሜ ለአምስት ቀን እገባለሁ እንጂ የጓደኛ መልስ ሳይመለስ ለሱ የማመጥቼ አልሄድም ብሎ አሁንም ድርቅ ይላል ያለች። ከዚያውንም ከሰኞ እስከ ዓርብ ሱባኤ ለመያዝ ሁለት ተዘጋጅቶ ጀመራሉ። አሁንም ያን ሱባኤ ሲጀምር እረፍ፣ አንተ ልጅ እረፍ፣ እኔ ንብረትን ማልሰጠው ንብረት ቢኖረው እንደሚጠፋ ቃለው ልጁ ተው ብሎ ክርስቶስ አሁንም ይገስጸዋል አሉ። አሁንም በተመሳሳይ ድምፅ፣ በተመሳሳይ ብርሃን አሁንም ያለ ያ ሰው፣ ተው ክርስቶስ፣ እንደሱ አትበል። ልጅ እኮ ጥሩ ሰው ነው፣ እውነት እልሃለሁኝ። ሰው ብሰጠው እኮ ገንዘቡን ምናምን እያለ ጸሎትን ይቀጥላል። ከዛ በአራተኛው ቀን አርብ ሊወጣ መስቀን አሉ አይ ልጄ፣ ስላስጨነክኝ ንብረቱን እሰጠዋለሁ። ግን ንብረት ሲያገኝ እሱ በሚሰራው እያንዳንዱ ኃጢአት አንተ ትቀጣበታለህ፣ በስጋት እጎሰምበታለህ፣ የእሱን ኃጢአት ወደ አንተ ይመለስብሃል። ለምን ልጁ እንግዲህ ንብረት ሲያገኝ ምን እንደሚሰራ ክርስቶስ ያውቅ ነበር ሲለው ግድ የለህም ክርስቶስ፣ በኔ ይሁንብህ በቃ ስጠው፣ ነገር አይነት ድርቅ ይላል ያልጅ አሉ። ወይ ዋህነት፣ እንግዲህ ምን አይነት ጓደኛ ነው? ከዚያ በዚያ ይሄንን ከጨረሰ ወዲያ ሙስለት እንደዛ ካየ ወዲያ ዋር ዕለት ወጥተው ለናባ ይነግራቸውና አባ በቃ ተመልሶልኛል፣ እንደዚ እንደዛ ላይ ክርስቶስ እኔም እንዲህ አልኩት። እንዴት እንደዚህ ይጠፋል፣ ልጅ እኮ ብታወት እኮ ምናምን እያለ ስለ ልጁ ማውራት ጀመራል። እና አባም በልጅ እንግዲህ ለሚመጣው ተዘጋጃ ክርስቶስ እንዴ ካሉ ካለ የሆነ ነገር እሱ ባጠፋ ቁጥር አንተ ጋ መጎሰም እንዳይመጣ ፈራግን እግዚአብሔር ያገዘ በልጅ ሂድ ብለው እናባ ይሸኙታል ማለት ነው። በዛው ቤቱ ይመጣል ያ ሰው። ብዙም ወራት ሳይቆይ እንግዲህ ወሩን ትክክለኛውን ባላውቀውም ልጅ አሉኝ እና ቶሎም ስላልመጣ ወደ ኔ ጋ ያ ልጅ። ይህን ቀን ነው ባለልሽም በአጭር ወር ውስጥ ብቻ ወደ በዚያን ጊዜ በጣም ከባድ ብር ነው ወደ ስምንት ሚሊየን ብር ልቶር የደረሰው ያ ሰውዬ ማለት ነው። እንግዲህ በዛን ዘመን ያ ስምንት ሚሊየን ትልቅ ብር ነው፣ ብዙ ነገር ያደርግ ነበር አሉ። ከዚያ ያ ብር ሲደርሰው መኪና ገዛ፣ ቤት ገዛ፣ ልጆቹን በቃ የሌለ ነገር ማድረግ ጀመረ። አልፎም ተርፎም ደግሞ ስራውንም ታስፋፋ በኋላ እንዲህ እያለ ደግሞ በቃ ወደ መሸታ ቤት፣ ወደ ቡና ቤት፣ ወደ ጭፈራ ቤት፣ ወደ ናይት ክለብ እያለ ኃጢአትን ቀስ እያለ ጀመረ ማለት ንብረቱ ሲመጣ ያን መኪና ተይዟል። በዛ በመኪና ምክንያት ሴቶቹንም እያበላሸ በቃ ወደ ዓለማዊ በቃ ከቤተ ክርስቲያን መራቁ ምስጋናውን መቆም እግዚአብሔር አለ ብሎ ያ በድህነት የሚያመሰግነው ከቤቱ የማይርቀው የሚበረታው ሰውዬ ጭራሽ ክርስቶስን ረስቶት በከንቱ አምላክ አምላክ አትበል እስኪ ምናምን እያለ ጓደኛውንም በቃ እና እባክህም ጠጣ፣ ናፈታ እንብል እያለ ሌላ ግብዣ ሁሉ መጥራት ጀመረ። ከዛ እንደዛ ባረገ ቁጥር ይሄ ሆዬ ትንሽ ጎሰም እየተባለ አሁንም የሆነ ነገር ሲያደርግ ጎሰም እየተባለ ቢያንስ በዓመት ከሁለት ወር ውስጥ እሱ ይሄንን ማድረግ ከጀመረ በዓመት በሁለት ወር ውስጥ ሰውየ ሙሉ ለሙሉ ፓራላይዝ ሆነ ማለት ነው። ማንኛው ይህ ስለሱ የጸለየ ወንድሙ ማለት ነው ጓደኛው ያ በቃ የሌለ መስመሩን ስቶ በዛው እየቀጠለበት ነው። በያ ላይ ደግሞ ብዙ ነገር ዕዳ ውስጥ እየገባ ነበረ። ስራውን እየሰራና አንዳንዱን ከአንዱ እያምታታ ሴትም ስለሚያሳድድ ወይም ደግሞ ሌላ ነገር ላይ መጠጥ ላይ ስለተደበቀ ትኩረቱ ስራ ላይ አልነበረም እና ብዙም ኪሳራ እየመጣበታለ። በአመት ከሁለት ወር ውስጥ ብቻ ይህ ልጅ ሙሉ ለሙሉ ተያያዛሉ። ከዚያ ሹፌር ቀጥሮ በመኪናው ቀጥታ መጣሉ መጣ ያንን መንገድ ያንን ምን በጣም መከራ አይቶ ተሰቃይቶ መድረስ አይቀርም ደጁ ደረሰ። አባን አስፈልጉልኝ ብሎ እኔም ያው መሀል ላይ ትንሽ ጠፋ ስላለ አልነበርኩም አሉ ወደ አንዱ ጋር ተደብቄ ነበር ለጸሎት ለሱባ ያሉ። ከዛ ተቆየ በኋላ አስፈልጎ አስፈልጎ አግኝቷቸው ከናባጋ ያወራል። ምን ሆነ ልጄ ምን ሆነው ምን ገጠመ ሲሉት ሳይ አባቴ፣ እሱ ባጠፋው ኃጢአት፣ እያንዳንዱ ወደ አንተ አንተ ትቀጣበታለህ የተባልኩት ነገር ይሄውት እንደዚህ ወኝ ብሎ ለናባይ ነግራቸዋል። ልጁ ምን ደረጃ ደረሰ? እንዴት ነው አሁን ሀብቱ እየሰራ ነው ወይ ብለው ይጠይቁታል። ስለዛ አዎ አባቴ፣ እየሰራ ነበር፣ ልቶሪም ይህን ያህል ደርሰን ነበር። መኪና ገዛ፣ ቤት ገዛ፣ ልጆቹንም ትልቅ ደረጃ ደረሰ። ግን ምን ዋጋ አለው? እሱ ትንሽ እግዚአብሔርን ረስቶት ወደ ዓለማዊ ህይወት ባጠቃ ወይም ወደ ዓለማዊ በሄደ ቁጥር እኔ እለት እለት ታመሚ ከሁለት ወር ውስጥ ለዝደርሻለሁ ብሎ ሲነግሩት፣ አይ ልጅ ነገሬ እኮ ነበረ እንግዲህ ማህሪው አምላክ እንዲምረሱኑ ተማጸ ነው። እኔ ካንተ በላውቀው አለው አይነት ጸሎት አልነበረ ስትጸሌለት የነበረው። ክርስቶስ እኮ ንብረት ሀብት ያልሰጠው በዚህ ምክንያት ነው። አይ ልጅ፣ እግዚአብሔር አምላክ ሲሰጠንም በምክንያት ነው፣ ሲነሳንም በምክንያት ነው እና እኔ ካንተ በላይ አውቃለሁ ማለት ስህተት እንደሆነ ዛሬ ተማርክ አይደለ? ብለው ሲሉ ታው አባቴ ምን ላደርግ ሲሉ እባክህን አምላኬ ጤና ይመልስልኝ ያልከኝም ባለመስማት ይሄ ገጥሞኛልና ብለህ በእንባ እየጸለይክ እና ንስሐን ግባና ወደ ጸሎት ወይም ወደ ሱባኤ ብለው አሉት። ያው እዛው የኖሩ አባቶች ወይም እዛ ጸበልተኛ የሆኑ እንዲያስታምሙት ተደረገና ያ ሰው እንግዲህ ተኝቶም እየጸለየ በሀሳቡ እየሰገደ እግዚአብሔር አምላክ በአጭር ጊዜ ውስጥ ማራ ወራት ባልሞላ ውስጥና ሙሉ ለሙሉ እግሩ ፓራላይዝ የሆነው መንቀሳቀስ ጀመረ። በጣም በቃ እግሩ በደህና ሁኔታ እየተራመደ ሲመጣ ራሱ እየተጸበለ ጸሎቱን በደንብ እያረገ አባቴ እንግዲህ ወዲያ እግዚአብሔር ከኛ በላይ ለእኛ እንደሚያስብ በትምህርት ሲያስተምሩ ነበር የማውቀው፣ በተግባር አሳይቶኛልና፣ ሲነሳም በምክንያት ሲሰጥም በምክንያት ነው ያሉትን ለእኔ ብቻ አይደለም ለብዙዎች መሰከር አለሁና እግዚአብሔር ይመስገን ብሎ ያ ሙሉ እግሩ ረግጦ እግዚአብሔርን እያመሰገነ ባለበት ሰዓት፣ የሚገርመው ነገር የዛ ልጅ የስራ ቦታ ድንገት መብራት ኮንታክት በማድረጉ ምክንያት ያችን ሰበብ አድርጎ ሙሉ ለሙሉ ስቁ ተቃጠለ። ስቁ መቃጠሉን እየነገሩ ሰራተኞቹ ወደዛ እየበረረ ሲመጣ መኪናዋን እንዳላጎል ተገልብጣ እሱንም ብዙ ጉዳት ባይደርስበትም ትንሽ ተጫጭሮ ከድንጋጤውም ከመኪናዋም እንዳላ አጉል ሆና እንዳትሰራ ተበላሽታ፣ በዛ ምክንያት ትንሽ አደጋ ደርሶበት እሱም ወደ ሆስፒታል ገባ ተብሎ መርዶ ይሰማለሱ። ከዚያ ወይኔ ወንድሜ፣ እኔ ለካ ሰው ሆኜ ስቆም የእሱ ምርኮ ተመለሰበት ወይም የእሱ ንብረት ተገፈፈ ወይ ብሎ እዛ ሆኖ እንደ አምላኪ ወ እያለ እያለቀሰ እንደ አጋጣሚ ሱቁን አምጥቶ የሞላበት ዕቃ በዕዳ ነበርና አብዛኛውን ሳይከፍል ነበርና ያን ሸጠ። ሸጦ ካልሰጠኝ ብለው ሲሉት እዛ ጸበል ላይ እያለ ድንገት ሲይዙት ቤቱን ማስማማት እንደጀመረና ሊሸጠው እንደሆነም ሰምቶ ያ ጓደኛውና አባንም ተሰናብቷቸው ይህንንም ነገር ነግሯቸው፣ በልጄ ይቅና እግዚአብሔር ይከተል። ለእግዚአብሔር የሚሰስት እጆች ገንዘብ አያገኙ፣ አስራት የማያወጡ በረከት የማይሰጡ ከአስርቱ ትእዛዛት የማይፈጽሙ፣ የተራበን የማያበሉ ንብረታቸው ከንቱ ነው እና እንዲህ አይነት ንብረት አይስጥህ፣ የምትሰጠውን ይስጥህ ብለውት መርቀውት፣ ከዛ ይሄ ሰው ወደዚህ ተመለሰ ብለው ነገሩኝ። እና በቃ ለትንሽ ሰዓት ዝም ብዬ ነው ያደመጥኳቸው ማለት ነው። እና በቃ ካሜሮ እያንዳንድ ከተናገሩት አንፃር ደግሞ የኔትወርክ አልተቆራረጠ ዲቴይል ነው በቃ ሁሉንም ነገር ነው የሰማሁት እና ጥም እያደሉት በቃ እኔ እከሌን ላስብ ለከሌ እናርግ እከሌ እንዲያርግልኝ እከሌን ባክህን ስራ ስጠው ባክህን ጤና ስጠው ባክህ ወደ ቤት አምጣው እያሉ በሰባሰበ ሙሉ ቤተሰብን ስናስብ የምንኖረው እግዚአብሔር ለካ ሲመልስም በምክንያት ነው፣ ሲያጠፋም በምክንያት ነው፣ ሲሰጥም በምክንያት ነው፣ ሲነሳም በምክንያት ነው። አንዳንዴ የሆነ ባለሙስጥ ልም ያለ ሰው ቁንጥጥ አድርጎ ሲመልሰው በደንብ አድርጎት ይመለሳል። ምክንያቱም አለማዊን በደንብ ስላጣጣመው እግዚአብሔር ወደ ቤቱ ሊመልሰው ሲፈልግ የተለያየ ምክንያት ነው፣ በሰው ላይ አድሮ መክሮ ገስጾ አስተምሮ ይመልሳል። በደዌ ምክንያት ደግሞ ቆንጠጥ ያደረግና ወደ ቤቱ ሳብ አርጎት ታመምኩኝ፣ በጸበል ምክንያት ወደ ቤቱ ያመጣውና እያንዳንዱን አስተምሮ በደንብ አድርጎ ቀርጾት ወደ ቤቱ ይመልሰዋል። እና ለካ በምክንያት ነው እግዚአብሔር። እኔ እኮ ዝም ብዬ ነው የምጨነቀው በቃ የፈቀድከው ይሁን እንዳልክ አምላኬ ማለትን ከዛ ወዲያ ተማርክ። እና ከዚህ እኔ ብዙ ተመሬበት አለሁ እናንተ ምን እንደተባራችሁበት ትነቅርኛላችሁ። እና እህቶቼ ወንድሞቼ፣ እከሌ እንዲያርግልኝ፣ ወንድሜ እንዲያርግልኝ፣ እናቴ እንዲያርግልኝ ባለን ቁጥር እግዚአብሔር አምላክ ማረጋገጥ ሳይሆን ያላረገበት ምክንያት አለው። ያሉበትም አሁን በምክንያት ይሆናል እና እኛ በርቀት መጸለይ እግዚአብሔር አምላክ የሰው ልጅ ያዳም ዘር በሙሉ ለንስሐ ሞትና ለስጋው ደግሞ እንዲያበቃው መማፀን እኛንም መድህን ያለም እግዚአብሔር አምላክ እንደው በቸርነቱ እንደ ኃጢአታችን ሳይሆን እንደ ቸርነቱ በቤቱ አጽንቶን እንዲኖር ትእዛዙ